ተመልካቾቻችን ቲያትርን የተመለከተ ጉዳይ አሁን ወደ እናንተ እናደርሳለን። ሐሙስ ይሰኛል። ይህ ቲያትር በ1979 ዓ.ም ነበረ ለመጀመሪያ ጊዜ ለእይታ የቀረበው። ይህ ቲያትር በድጋሚ በ1987 ዓ.ም ለእይታ ከቀረበው በኋላ ለ30 ዓመት ያክል ለእይታ ሳይቀርብ ዘንድሮ ከ30 ዓመት በኋላ ለእይታ ሊቀርብ ችሏል። ይህን ቲያትር አርቲስት ስዩም ተፈራ የደረሰው ሲሆን በዝግጅት ደግሞ ተክሌ ደስታና ተስፋዬ ሲማ አዘጋጅተውታል። ይህ ቲያትር ምን ይመስላል የሚለውን በቆይታችን እናያለን። ያንተ የጥበብ ሰውነት እኮ ምታት ነች። በልምምድ የተጠራቀሙ ነፍሴ፣ ቲያትሩ ተምጥሞ መወደጃው ቀን ሲደርስ ድግሱን ጽንሱን በጠበቀች ከጋሽ ስብሐት ጋር ብዙ ጊዜ አብረን ቁጭ ላለና በአጋጣሚ ሆኖ ከአዋራ ስለ ጥበብ እናወራለን፣ ስለ ህይወት እናወራለን። በአጋጣሚ ሾርት ስቶሮች ያሰብኳቸውን ነገርኩት። ሶስት ያህል ሆነውልኝ ነበርና አወራሁት። ለምን አንዳቸውን እንኳን ቲያትር አታደርገውም? አንተ እኮ ቲያትር መጻፍ ትችላለህ አለኝ። አላሰብኩበትም አልኩት። ትችላለህ፣ አንዱ ጠረው ቆንጆ ነው፣ ሀሳቦቹ ቆንጆ ናቸው አለኝ። እንግዲያውስ ለምን ሶስቱን አንድ ቲያትር ለምን አላረጋቸውም አልኩት። ሶስቱን ወደ አንድ ይቻላል፣ አይከብድም አለኝ። ለካ አንተ አትችልምና ይከብዳል ስል ትበረታል አትችልም አለኝ። እና እሳቀ ተሳሳቀን። እና በቃ ሮብ እንትን ቅዳሜ አነብልሀለሁ አልኩት። የነባብ ክበብ የነበረን ሮብ ነው። እንዲህ አለኝ። ለቅዳሜ አነብልሀለሁ አልኩት ቆርጬ። እኔ ደግሞ የሚያደምጡህን ሰዎች አዘጋጅሀለሁ አለኝ። ተለያየን። ሐሙስ የተጸነሰው እንደዚያ ነው እንግዲህ። ሐሙስ ዕለት ለሴንሰር ሰጠሁት። እዚህ ብሔራዊ ትያትር እንዳለፈ ተነገረኝ። የሴንሰሩን ወረቀት እዚህ ይዤ መጥቼ ደስ ብሎኝ እያለ ምከቱም ብሔራዊ ትያትር የተከበረ ቤት ነው። ደስ ብሎኝ እዛ ስመለስ ደግሞ ልጅ ተወለደልህ አሉ። እውነት በጣም ደስ ይላል አልኩና ቀኑ ደግሞ ሐሙስ ነበረ ራሱ። ያለፍበትም ቅልቅል እንደ ዛሬው ሐሙስ ነው። የልጄንም ስም ሐሙስ በሉት አልኩ። አሁን የልጄ ስም ሐሙስ ነው። ሦስት ትዳሮች አሉ እና ሦስቱም የሚቆፍራቸው ሁሉም እራሳቸው ያሰሩበት ክር ይገርማል። አንዱ ቅናት ነው፣ መቅናት አለብን። አንዱ ደግሞ ቅናት ሁሉ ነገር በጣም ቀንታ፣ በቃ ምንም ነገር ላይም የምትላት። ሌላው ደግሞ ወደ ቅናትም ወደ ምናምን አልገባም ገና ቃል ኪዳን ጠብቃለሁ ብሎ ቃል ኪዳኑን የመጨረሻ የፍቅር ጥግ አድርጎ የሚኖር ሰውዬ ነው። ሴንሰር ተደርጎ መቶኛ ጋር ደረሰ። ከዛ በኋላ አበበ ታደሰ የሚባል ልጅ ዕድል ገጥሞት እንዲያዘጋጀው ተደረገ። በዚህ ወጋየሁ ንጋቱ፣ አለም ፀሐይ ወዳጆ፣ ሲራክ ታደሰ እኔም ዛ ላይ ተሳታፊ ነበርኩ። መጫወት የነበረው ዶክተር ስለሽን ነው። ሁለተኞቹ በሰማንያ ሰባት ነው የቀረበው። ጌትነት ነው፣ ቴዎድሮስ ተስፋዬ እና ተስፋዬ ገብርሃን ነው። አሁንም ዛሬ በእኔ ዝግጅት ግን ሌሎች ልጆች ናቸው የሚሳተፉበት። መሪማ ትባላለች የመጫወታት ካራክተር። ከዚህ በፊት እንደምታውቁት ብዙ አንጋፋ ተዋንያን ተጫውተውታል። ተማሪ ናት በጣም ኢኖሰንት ይሄ መግባባት የምትችል ከሰዎች ጋር ወደ እኔ አፕሮች የሚያደርግ ብዙ ነገሮች አሏት። አዘጋጀ ሲያየኝ መጀመሪያውኑ ፊዚካሊ ራሱን አይቶ ከዛ አንጻር ነው እንትን ያለው እና ሩቅ ነገር ያላት አይደለችም። በአማሃ ገጸ ባህሪ ነው የሚጫወተው። በአንድ ተዋናይ ታሪክ ውስጥ ያለ ነው አማሃ በጣም አሳዛኝ ለየት ያለ ህይወት ያለው ማለት ጥበብና ህይወትን ባይገናኙለት የሚመርጥ ነፃነትን የሚመርጥ ገጸ ባህሪ ነው። በስኪ ድራማ ጥበብ ችግሩን ለለቅሶ ቀድሞ የከፈተውን አፉ በጥበብ ሊስቅበት አደረግን የልቡን ሀቅ አስክደ ባት በአንደበቱ ተናገርበትና ስዩም ያኔ በወጣትነቱ እንዲህ አይነት ሀሳብ አግኝቶ በዚህ ቲያትር ቤት ውስጥ እንደ እድል እኔም ኖሬበት ወጋየው ኖሮበት እንደ እድል ሁልጊዜ ባነበኩት ባነ ባሰብኩት ቁጥር አብሮኝ ይኖራል። ስለዚህ ወደዋለሁ እንዲያድር፣ ወደፊትም እድሜ ከሰጠኝ እንደገና ማዘጋጅበትን ዘመን እጠብቃለሁ። የምጽፈበት ቋንቋ ትንሽ ከበድ ይላል፣ ከረር ይላል፣ ጠለቅ ይላል የሚል ነገር አላቸው። እንግዲህ እሱን ደግሞ ያላቀው ትውልድ ግን ገብቶት አይቶት ከወደደው ለእኔ የምማረጋግጠው ነገር አለ። ትውልድ ብዙ አይራራቅም ማለት ነው። ከዘመኑ ጋር ሊሄድ የሚችል ካስቲንጉም ደግሞ ማለት በቃ ካራክተሩን በደንብ ተላብሰውታል፣ ተወተውታል ብዬ አስባለሁ። ካራክተሮቹ ደስ ይላሉ። የተሰጣቸውን ካራክተር በደንብ ተጫውተውታል። ይሹ በጣም የአሁኑን ነገር በደንብ ስለሚነካ ወጣቱንም ጎልማሳ ሰውንም ሁሉንም ማህበረሰብ ስለሚያካትት መታየቱ በጣም ልክ ነው። በሪሌሽንሽፕ በአኗኗር ሁኔታ፣ በላይፍ ኤክስፒሪየንስ ውስጥ በደንብ ዲቴይሎቹን ነገሮች እያነሳ ትምህርት የሚሰጥ አይነት ፕሌይ ነው። ቲያትር እንግዲህ አንተ ለማድረግ ነው ጥበበኝነት ሳይሆን ቅድም እንዳልከው